ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 26 2017 ዓም ረታዊ መረጃዎችን ጀመርቻ አለው መረጃዎችና ዘገባዎች ወደ እናንተ እያደረስኩ አብሬያቸው የምቆየው በለጠ ካሳ ነኝ። እናንተ ማብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በዚህ ሰዓት ከያዝናቸው መረጃዎች መካከል አብይ አህመድ በ12 ቢሊዮን የኢትዮጵያ ብር አዲስ አውሮፕላን ለግሉ ገዝቷል፣ የሚለውን መረጃ ጨምሮ እንደዚህ ለአዲስ አበባ ሰላምና ደህንነት ጸጥታ ቢሮ ያቀረበውን እንደዚሁ ሪፖርቱ በተመለከተ ዝርዝር መረጃዎች ይዤ አለው። እንደዚሁም ደግሞ የግንባር መረጃዎች አሉ። እነዚህ መረጃዎች እና ሌሎች መረጃዎችን እያደርስኳቸው አብራችሁን እንድትቆዩ በአክብሮት ትጋብዛለው። ጥቆማ ሀሳብ፣ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ በኢሜይል እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ የውስጥ መልእክት መላላኪያ መንገዶች ታደርሱ ትችላላችሁ። ብዙዎቻቸውን እያደረጋች ስለሆነ እና የተለያዩ አስተያየቶችን እየሰጣች ስለሆነ በእጅጉን የማመሰግነው። አስተያየቶች በስተዋል አስተያየቶቹን አየር ሰዓት እየወሰዱብን ነው። ቶሎ ቶሎ መረጃዎችን አቅርብልን የሚለው አስተያየቶችን ጨምሮ አስተያየቶችን ማካተት ደግሞ ለአድማጅ ተመልካቾቻችን ለዘላቂነት እና በሚዲያው መተማመን ይፈጥራል የሚ የተለያዩ አስተያየቶችን ተመልክቻ ለው በእጅጉ ነው የማመሰግነው። እንደ አስተያየቶቻችሁን እንደየ አስፈላጊነቱ ተግባራዊ አድርጋለው። አፍራችሁን እስካላችሁ ድረስ የእናንተ አስተያየቶች የአድማጅ ተመልካቾች ሀሳቦች የሚከበሩ ይሆናሉ። ዛሬ በፌዴሬሽን ምክር ቤት አማራ የለም የሚል ንግግር ተደርጓል ይህንን በተመለከተ ጉዳዩ አወዛጋቢ ነው አማራ የለም የሚለው ይህንን በተመለከተ እንደዚሁ ተጨማሪ መረጃ ይዣለሁ እነዚህን መረጃዎች ለመከታተል ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ ብታደርጉ ሁልጊዜ መረጃዎች ሲለቀቁ መረጃዎች የሚደርሷችሁ ይሆናል ወደ መረጃዎቹ ነው የሚሄደው በቀጥታ አሁን ሰዓት እንግዲህ አስተያየቶችን ዛሬ አላቀርብም በሌላ መረጃ ሰዓት መለስባቸዋለሁ አሁንም ግን አስተያየቶችን ላኩልኝ አስተያየቶቻችሁ ምልክታዎቻችሁ ጥቋሞቻችሁ በጣም አስፈላጊ ናቸው እንግዲህ በአዲስ አበባ ሰላምና ደህንነት ቢሮ የቀረበ ሪፖርት አለ ከመጋቢት 24 የለውጡ ሰባተኛ ዓመትን በተመለከተ በኦሮሚያ በተደረገው ሰልፍ ጋር በተያያዘም እንደዚሁ ዜጎች እየታሰሩ ነው የሚሉ መረጃዎች አሉ ይህንን ላስቀድም ባለፈው ከሁለት ቀናት በፊት የተከበረው መጋቢት 24 ሰባተኛ ዓመት የለውጡ ጊዜ ወይ ደግሞ የአብይ አህመድ ሰባተኛ የስልጣን ዘመን በተመለከተ ሰልፍ ያልወጡ ነጋዴዎች ሱቃቸውን ያልዘጉ የንግድ ተቋማቶቻቸውን በወቅቱ ክፍት አድርገዋል የተባሉ በተለያዩ የኦሮሚያ ክልል የሚኖሩ ነጋዴዎች፣ የከተማ ነዋሪዎች ቅጣት እንዲጣልባቸው ተላልፏል። ቅጣቱ እንግዲህ የብልጽግናን መንግስት በሰልፍ አልደገፋችሁም በዕለቱ በካድሬዎች ልዩ ትዕዛዝ ተላልፎ ነበር። ቢሮዎች እንዲዘጉ፣ የንግድ ተቋማት እንዲዘጉ ሰዎች ወደ አደባባይ በመውጣት ለአብይ አህመድ ሰባተኛ ዓመት ባለሹመት የድጋፍ ሰልፍ እንዳደርጉ የተላለፈውን መመሪያ አልተከተላችሁም በሚል ቅጣት እንዲጣልባቸው ተወስኗል ተብሏል። በኦሮሚያ ክልል የተለያዩ አካባቢ ከተሞች ይህንን በተመለከተ ሽመልስ አብዲሳ ያስተላለፉ መልእክትና ታየደ እንዳ ደግሞ ከዚህ ጋር በተያያዘ የሰጡትን እንደዚሁ ምላሽ በተመለከተ በጠዋቱ የመረጃ ጊዜያችን ይሄ ደግሞ የምታስታውሱት ነው። ሽመልስ አብዲሳ ኳስ በእግራችን ይገኛል ግን ከውስጥም ከውጭም ረፍት የሚነሳ ጠላት ተነስቶብናል ሲሉ ታየደ እንዳ ደግሞ ሰልፍ የወጡ ሰዎች በሁለት ምክንያት ነው። አንድም ከለውጡ በኋላ የሚገደድ ህዝብና ሰልፍ ውጣ ሲባል ሰልፍ ሊወጣ የሚችል ህዝብ የሚገኘው ኦሮሚያ ስለሆነ፣ ሁለትም ደግሞ ኦሮሞን ከሌላው ህዝብ ለመነጠል የተደረገ የፖለቲካ አሻጥር ነው የሚል ምላሽ ይሰጡት። ለማንኛውም ሰልፍ ያልወጡ ሰዎች ቅጣት እንዲተላለፍባቸው ተወስኗል። ወደ አዲስ አበባ የሚወስደን መረጃ ነው። ማስቀድመው በአዲስ አበባ እንግዲህ የሰላምና ደህንነት ቢሮ ያቀረበው ሪፖርት ላይ የተለያዩ አሃዛዊ መረጃዎችን በተመለከተ የወጡ ቁጥሮች አሉ። እንግዲህ በዚህ የአዲስ አበባ ሰላምና ደህንነት ጽህፈት ቤት ቢሮ ኃላፊ ወይዘሮ ሊዲያ ግርማ ባቀረቡት ሪፖርት ላይ በርካታ ሰዎችን ማሰራቸውን፣ እንዲሁም ደግሞ ከዚህ ሪፖርት ላይ ደግሞ የተለያዩ ፖለቲካዊ ግምገማዎችን መውሰድ ይቻላል ብለ የመረጃ ምንጮቹ ከፍተኛ ጭንቀት ውስጥ እንደገቡ ያሳያል። አሁንም ዜጎችን ለማሰር አራት አካላትን ተጠያቂ አድርገዋል። ሻቢያ፣ ህወሀት፣ ወያኔ፣ ፋኖ እና የነጃ አልመሮ ተላላኪ በሚል በአራት ጎራ በመክፈል ዜጎችን ማሰራቸውን ገልጸዋል። በዚህም ከፍተኛ ጭንቀት ውስጥ ገብተዋል። ያሰለጠነው ሰራዊትም እንደዚሁ በፅንፈኞች ተጠልፏል የሚል ሪፖርትም ቀርቧል። ሪፖርቱ ነጥብ በነጥብ ምን ይላል? ባጭሩ ያስኩትን ወደ እናንተ ላድርስ። 224 በላይ ኤርትራውያን ሰሞኑን በአዲስ አበባ በጅምላ ታፍሰው ስለመታሰራቸው ሪፖርት ቀርቧል። የሻቢያ ተላላኪ ሻቢያ አሰልጥኖ የላካቸው እና ልዩ ተልዕኮ ይዘው ገብተዋል በሚል ነው ሪፖርቱ የቀረበው። እነዚህ ጸረ ብልጽግና የተባሉ የሻቢያ ሰዎች 224 ታስረዋል። በዚህ ሳምንት ደግሞ በተመሳሳይ ከ314 በላይ የአማራ ተወላጆች ታስረዋል። እነዚህ ደግሞ በጋቸና ሲርና ውስጥ ጭምር ሰርገው የገቡ በሰላም ሰራዊት እንደዚህ ሰርገው የገቡ የፋኖ እና የፅንፈኛ ኃይል ወኪል ናቸው በሚል ከ300 በላይ የአማራ ተወላጆች ታስረዋል። ባሰለጠናቸው የጋቸና ሲርና፣ በሸገር ከተማ እንዲሁም ደግሞ በአዲስ አበባ ባሰለጠነው የሰላም ሰራዊት ውስጥ ከፍተኛ ቁጥር ያለው ፅንፈኛው ኃይል አለ። ፅንፈኛው ኃይል ተመሳስሎ ገብቶብናል የሚል እንደዚሁ ስጋትና ፍራቻ ያለበት ሪፖርት አቅርበዋል። የፋኖ ኃይሎች ከተለያዩ አካባቢ ስልጠና አጠናቀው በአዲስ አበባ ተበትነዋል። በሁሉም ክፍለ ከተማ ተበትነው ይገኛሉ። ግንባር ሲመሩ የነበሩ ሲያዋጉ የነበሩ አዲስ አበባ ውስጥ ልዩ ኦፕሬሽን ለመስራት ተሰግስገው ይገኛሉ የሚል እንደዚሁ ደግሞ ምንም ያልተጨበጠ ሪፖርት ቀርቧል። ይህን መሰረት አድርጎ እንግዲህ ወደፊት የሚደረግ የጅምላ ፈሳና ስራት ካለ ቅድመ ማሳያ መሆኑ ነው። ስለዚህ ጥንቃቄ ያስፈልጋል። ይህን መረጃ የምትሰሙ ወጣቶች፣ ሌላው አንድ መቶ ስድስት የህወሀት ወታደራዊ የደህንነት ሰዎች ስልጠና ወስደው የገቡና በአዲስ አበባ ውስጥ እንደዚሁ የተለያዩ መዋቅራዊ ተልእኮ ወስደው ሲንቀሳቀሱ የነበሩ በቁጥጥር ስር ውለዋል ብላለች ሴትዮዋ። በአዲስ አበባ ሰላሳ ስድስት ሰዎች ተገድለዋል ተብሏል። በዚህ በሁለት ሳምንት በአዲስ አበባና በኦሮሚያ ክልል ሰላሳ ስድስት ሰዎች ተገድለዋል። እነዚህ የተገደሉ የተባሉ ሰዎች በስም ዝርዝር የታወቁ አይደሉም። ባለሀብቶችም ባለስልጣናትም ይገኙባቸዋል ሏል ሊዲያ ግርማ የአዲስ አበባ ጸጥታ ቢሮ ኃላፊ የተገደሉ ሰዎችን በተመለከተ ከላይ ታሰሩ ከተባሉ ሰዎች ጋር ጉዳዩን ለማስተሳሰር ሞክረዋል ነው እየተባለው። በተጨባጭ ግን በስም ዝርዝር ተገደሉ የተባሉት ባለስልጣናት፣ ባለሀብቶች ቁጥራቸው አልታወቅም። በተመሳሳይ ከ230 በላይ የጃልመሮ ተላላኪ የተባሉ እንደዚሁ በአዲስ አበባ በቁጥጥር ስር መዋላቸውንም እንደዚሁ በሪፖርቱ ላይ ገልጸዋል። ከአንድ መቶ ሺህ በላይ የሰላም ሰራዊት አሰልጥነናል በሰላም ሰራዊቱ ውስጥ የፋኖ የሻቢያ የህዋት የሸኒ ኃይሎች ሰርገው ገብተዋል። ስለዚህ የጸጥታ እና የሰላም ሰራዊት ያልነው በእነሱ ቁጥጥር ስር ነው ያለው። ይሄ ብቻ አይደለም። በጸጥታ መዋቅር ከታች እስከ ላይ ድረስ ከፌዴራል በደህንነት መስሪያ ቤቶች ጭምር እነዚህ አካላት ከተራ አባል እስከ ኃላፊ ድረስ በርካታ ኃይሎችን አስርገው አስገብተዋል የሚል ፍርሃት የተሞላበት ሪፖርት ነው እያቀረቡት ተብሏል። እንግዲህ ይህንን በተመለከተ አስተያየትና መረጃ ያደረሱ የመረጃ ምንጮች አሁን ሰዎችን ለማሰር እንደዚህ ታርጋ መለጠፍ፣ ሁለተኛ ደግሞ የገቡበትን የፖለቲካ እንዲሁም ደግሞ የጸጥታ ለመረጋጋት ለማሳየት ሞክረዋል ነው እየተባለው። ህዝቡን እያስፈራሩ ነው። መዋቅራችንን ተጠልፏል እያሉ ነው የሚገኙ ተብሏል። በተጨባጭ ግን አሁን በፋኖ በአዲስ አበባ ኦፕሬሽን ለመስራት ሲንቀሳቀስ ይዘነዋል በማለት በርካታ ወጣቶችን ካሁን በፊት ሲደረግ እንደነበረው ለማፈስ የቀረበ ሪፖርት ነው ብለዋል። ወደፊት እንግዲህ ጥንቃቄ የሚያስፈልገው ጉዳይ ነው። ሌላው እንግዲህ ዛሬ ከያስኳቸው መረጃዎች መካከል ጠቅላይ ሚኒስትር አብይ አህመድ በግላቸው አዲስ አውሮፕላን ገዝተዋል የሚለው ነው። የብዙዎቹ መነጋገሪያ እንደሚሆን መረጃ ምንም ጥርጥር የለውም። የመረጃ ምንጮቹ እንግዲህ አውሮፕላን ሰሞኑን ተገዝቶ አዲስ አበባ ገብቷል ብለዋል። አውሮፕላኑ የጠቅላይ ሚኒስትሩ በራሳቸው ትእዛዝ ያስገዙት ነው ተብሏል። የኢትዮጵያ አየር መንገድ ምልክቶች እንዳይለጠፉበት ትእዛዝ ተሰጥቷል ነው የተባለው። እንግዲህ ለምን እንደተገዛ አልታወቀም። ያው ሁለት መላምቶች እና የመረጃ ምንጮቹ ያስቀመጡት ከአሁን በፊት እንግዲህ የአገሪቱ መሪዎች ያቀረቧቸውን በአውሮፕላን ግዢ ጉዳይ በተለይ የቪአይፒ አውሮፕላንን ግዥ በተመለከተ ከአሁኑ ጉዳይ ጋር በተያያዘ እንደዚሁ ግምታቸውን አስቀምጠዋል። ለደህንነት ስራ ያገለግላል አውሮፕላኑ፣ እንዲሁም ደግሞ አብይ አህመድ ካለባቸው ስጋት አንጻር እንደዚህ አይነት አውሮፕላን ገዝቶ ማስቀመጥ አስፈላጊ ሆኖ ሊገኝ ይችላል ከሚለው ግምት ባሻገር አብይ አህመድ ቅንጡ እቃዎችን የሚወዱ ቅንጡ ሕይወትን እንዲሁም ደግሞ ብልጽግናን በራሳቸው ዙሪያና የብልጽግና ደሴትን ለራሳቸው የሚፈጥሩ ሰው ስለሆኑ ስለሆኑ ቅንጡ አውሮፕላኑን ገዝተው ይሆናል። ከዚህ እየተለየ አላማ የለውም። የቦይንግ አውሮፕላን ነው እየተባለው አውሮፕላን እንግዲህ በሚገርም ሁኔታ አሁን የዚህ ገንዘብ ወጭ ቁጥር አሁን ካለችው የሀገሪቱ አጠቃላይ አቅም የበጀት እጥረት፣ እንዲሁም ደግሞ በርካታ ሰዎች በረሃብ በሚገኙበት ሀገር ውስጥ ይህን ያክል ገንዘብ ለግል አውሮፕላን አውጥቶ ቪአይፒ አውሮፕላን መግዛት ምን የሚሉት ነው የሚለው አስተያየት ጨምሮ እንግዲህ አውሮፕላኑ ግዥ በተመለከተ አውሮፕላኑ እየተገዛው ከአንድ ቻይናዊ ባለሀብት ነው። አውሮፕላኑ ግን የአሜሪካው የቦይንግ አውሮፕላን ምርት ነው ተብሏል። አውሮፕላኑ ከአንድ ቻይናዊ ባለሀብት ነው እየተገዛው ወይንንም ደግሞ በድለላ ያሻሻጠው አንድ የካናዳ ዜጋ መሆኑን አየር መንገድ አካባቢ ያሉ የመረጃ ምንጮች አመላክተዋል። ይሄ አውሮፕላን እንግዲህ አሁን ከ19 እስከ 30 ሰዎች የሚደርሱ ከ19 እስከ 30 የሚደርሱ መቀመጫዎች አሉት። ልዩ ልዩ ቅነጡ ቁሳቁሶች የተሟሉለት ነው ተብሏል። አውሮፕላኑ አውሮፕላኑ የተገዛበትን ዋጋ በተመለከተ 80 ቢሊዮን ይቅርታ፣ 80 ሚሊዮን የአሜሪካ ዶላር ወይም ደግሞ 12 ቢሊዮን የኢትዮጵያ ብር እንደተገዛ ነው የመረጃ ምንጮቹ የሚገልጹት። ይሄ አውሮፕላን አሁን አዲስ አበባ አርፏል። አዲስ አበባ ነው የሚገኘው። አውሮፕላን ግዢን በተመለከተ ከአሁን በፊት ቀርበው የነበሩ እንግዲህ በመለስ ዜናዊ ጊዜም በኃይለማርያም ጊዜም አውሮፕላን ግዥ በተመለከተ ቀርበው የነበሩ ጉዳዮች የተሰጣቸው ምላሽን በተመለከተም እንደዚህ የመረጃ ምንጮቹ አድርሰዋል። በመለስ ዜናዊ ጊዜ እንደዚሁ ቪአይፒ አውሮፕላን ይገዛ የሚል ሀሳብ ቀርቦ መለስ ዜናዊ ጉዳዩን አልተቀበሉትም ነበረ። በዚህ ሁኔታ የግል ቪአይፒ አውሮፕላን ለመሪ መግዛት ከሀገሪቱ አቅም አንጻር ተቀባይነት የለውም። አስፈላጊ ስራዎች ካሉ በኮንትራት መሄድ ይቻላል። የኢትዮጵያ አየር መንገድን በኮንትራት መጠቀም ይቻላል። ካልሆነም ደግሞ እንደ አይነት ስጋት ካለ የሌሎች አየር መንገዶችን አውሮፕላን መጠቀም ይቻላል ለመንግስታዊ ጉዞ የሚል ምላሽ ነው የተሰጠው። በአይለ ማርያም ጊዜም እንደዚሁ የአውሮፕላን ግዥ ጉዳይ ቀርቦ ነበረ። የሀገሪቱ አቅም አይፈቅድም የሚል ምላሽ ተሰጥቶ ነው እየቀረው ተብሏል። አብይ አህመድ ግን የአውሮፕላን ግዥ ሳያቅማሙ ፈቅደዋል። አውሮፕላኑንም እንግዲህ ያስገዝተዋል። ምናልባት በኢትዮጵያ ደረጃ የመሪ የራሱ የቪአይፒ አውሮፕላን ያለው መሪ ይሆናል። 8 ሚሊዮን የአሜሪካ ዶላር ነው የተገዛው። እንግዲህ ለመጀመሪያ ዙር ክፍያ የተከፈለ ነው የሚሉም አሉ። ሙሉ ክፍያው ነው የሚልም መረጃ እንደዚሁ ልከዋል። የአብይ አህመድ እንግዲህ ከዚህ ከቅንጡ እቃዎች አንጻር በዓለም ቀዳሚ የሚባልም እንደዚሁ ቤተመንግስት በመገንባት ላይ ነው የሚገኙት ጠቅላይ ሚኒስትሩ። አሁን በኢትዮጵያ ውስጥ ከ26 ሚሊዮን በላይ ሰዎች በረሃብ ውስጥ በሚገኙበት በጦርነት በርካታ ህጻናት ትምህርት ቤት ባላሄዱበት እና ሀገሪቱ በጦርነት እየወደመች እና ወጪዋ በዚህ ልክ ባለበት የኑሮ ውድነት በናረበት ሁኔታ ከሀገሪቱ ገንዘብ ውስጥ በትሪሊዮን የሚቆጠር ብር በማውጣት ዘመናዊ ቤተመንግስት በአለም ቀዳሚ ከሚባሉ ቤተመንግስቶች ውስጥ አንዱ የሚሆንና የጫካ ከተማ እየገነቡ ነው የሚገኙት። አሁን ደግሞ ቅንጡ ቪአይፒ አውሮፕላን ጨምረውበታል ተብሏል። እንግዲህ አብይ አህመድ ካሁን በፊት እና ሌላው የምትታየው ኢትዮጵያ እኛ ለብቻችን የምናያታለችን የብልጽግና አውሮፕላን ውስጥ ያለችው ኢትዮጵያ የሚል አስተያየትን እየሰጡ ያው ዜጎች ህይወት እየቀለዱ ነው የሚገኙት። እንግዲህ ይህንን በተመለከተ እንደውም አንድ የቅርብ ሰው አብይ አህመድ አብይ አህመድ ዜጎችን እንደ ዜጋ ቆጥርም፣ ስማርትፎን የያዙትን እና በየቀኑ ማህበራዊ ሚዲያ ላይ ለሱ ደግሞ ለሳቸው ድጋፍ አስተያየት እንዲሁም ደግሞ የሚያጨበጭቡትን ብቻ ነው እንደ ዜጋ የሚመለከቱት እንጂ ሌላው እንደ ዜጋ ቆጥሩትም፣ ይህን በቅርብ ጊዜ በቅርብ በነበረኝ አብሮነት አረጋግጫለሁ፣ የሚል አስተያየትም እንደዚሁ አድርሰውኛል። ሌላው እንግዲህ የአውሮፕላኑ በምርቱ የቦይንግ እንደሆነ እንደው ከላይ ተገልጿል። ተጨማሪ መረጃዎች በተመለከተ ግዥ እየተፈጸመበትም እንደዚሁ ከመንግስት ካዝና ወጥቶ ግዥ እየተፈጸመበት ደረሰኞችም አሉ። ይህ አውሮፕላን የኢትዮጵያ አየር መንገድ ምልክት የሆኑ ምልክቶች አይደረጉበትም ተብሏል። እስካሁን ድረስ እንዳይደረጉበት ታዟል። መለያም እንደዚሁ ተሰጥቶታል። ኢቲ ቢ የሚል መለያ ተሰጥቶታል፣ ቁጥሮችም አሉት። እንግዲህ ይህንን የተመለከተው መረጃ ይሄ ነው የሚመስለው። አንድ ቅንጡ ዘመናዊ ቪአይፒ አውሮፕላን አብይ አህመድ አስገዝተዋል የሚለው ሌላው አስቂኙ መረጃዎች ናቸው። ይህ እንግዲህ በአንድ መንግስት አካል ውስጥ የሚገኙ አስቂ መረጃዎች ናቸው። እነዚህኞቹ ምንድን ናቸው መረጃዎቹ? የመከላከያና የሽመልስ አብድሳ ጉዳይ ነው። መከላከያ ከሁለት ዓመት በፊት የደመሰሰው የሸኔ ታጣቂ አዛዥ ዛሬ በሽመልስ አብዲሳ ሹመት ተሰጥቶታል። መከላከያ ባለፈው ዓመት ግንቦት 6 2016 ዓም ጃልጉሬ የሚባለውን የሸኔ ታጣቂ አዛዥ በምስራቅ ሸዋ ቀጠና መደምሰሱን በወጣው ዘገባ ገልጿል። ዛሬ ከአንድ ዓመት በኋላ ከአንድ ዓመት በኋላ ይሄ የተደመሰሰው ጃል ጉሬ ስልጣን ተሰጥቶታል። የደቡብ ምዕራብ ሸዋ ዞን የዞኑ ምክትል የጸጥታ ባለስልጣን እንደሆን በእነ ሽመልስ አብዲሳ ሹመት ተሰጥቶታል። እንግዲህ ይሄ አንዱ ይገድላል፣ ሌላው ደግሞ ይሾማል። ምን ያክል እንኳ የመረጃ እና ትልልቅ ተቋማት የሚባሉት እንኳ ተናበው እንደማይሰሩ የሚያሳይ ነው። ቀላል ይመስላል። እንግዲህ መከላከያ ደምስሻዋለሁ ያለው ሰው ዛሬ ሹመት ተሰጥቶታል ተብሏል። ያው ብዙ መረጃዎች በዚህ ልክ ነው እንግዲህ የሚፈሱት። የተገደሉ ያልተገደሉ እንኳ መለየትና ሪፖርት ማድረግ ለይቶ የማይቻልበት ሁኔታ እንዳለ ነው የሚያሳየው። ከአሁን በፊት መከላከያ ያንን ትልቅ ተቋም የማይመጥኑ ጽሑፎች በማውጣት ጭምር ይታወቃል። አሁን እንግዲህ መከላከያ የገደለው እና የደመሰሰው ሰው አሁን ሹመት ተሰጥቶታል። መከላከያ ሰምቶ የሆነው የሚለውን እንዲሁ በዚህ አስተያየት መስጠት ያስፈልጋል። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ማዕከላዊ ጎንደር ጠገዴ ሸኒ በተባለ ቦታ ከባድ ውጊያ ተደርጓሏል። የመረጃ ምንጮቹ ውጊያው ረፋድ ጀምሮ ለሰዓታት የዘለቀ ነበር። በዚህ ውጊያ በመከላከያ አባላት ላይ ጉዳት ደርሷል። የጉዳት መጠኑ አልታወቀን። ከሚሊሻና ከሰላም አስከባሪ አባላት ግን ሁለት ወዲያውኑ ሲሞቱ ሌሎች ደግሞ ቆስለው ሆስፒታል ገብተዋል አንድ ብሬን ጨምሮ የነፍስ ወከፍ መሳሪያዎች እንደዚሁ በፋኖጅ ገብተዋል ነው የተባለው። ወደ በርከት ያሉ ዘገባዎችን ያገኙበት የምንጃር ቀጠና ስንሄድ ደግሞ በዚህ በቡልጋና ምንጃር ቀጠና ምንጃር ግድብ ተብሎ በሚጠራ ቦታ በተፈጸመ የደፈጣ ጥቃት በርካታ የሚሊሻ አባላት ጉዳት አስተናግደዋል። ምንጃር አረርቲ ፖሊስ ጣቢያ ላይም እንደዚሁ ትናንትና ምሽት መጋቢት 25 2017 ምሽቱ ለ12 ሩብ ጉዳይ ገደማ ፖሊስ ጣቢያው ላይ የቦምብ ፍንዳታ ደርሷል ተብሏል። በቦምብ ፍንዳታው በፖሊስ ጣቢያ የነበሩ የፖሊስ አባላት ሞትና ቁስለኛ ሆነዋል። አራት የሚሊሻና የፖሊስ አባላት ወዳውኑ ህይወታቸው ሲያልፍ ሌሎች ደግሞ የአድማ ብተና የፖሊስ አባላትና የሚሊሻ አባላት ቆስለው ሆስፒታል ገብተዋል። ከቆሰሉት ውስጥ አዛዡ ይገኝበታል። አዛዡ እጁ ላይ ከፍተኛ ጉዳት ደርሶበታል። ምናልባት እጁ ሊቆረጥ ይችላል ነው ያሉት። የመረጃ ምንጮች ይህንን ከምንጃር አረርቲ ያደረሱን ፖሊስ ጣቢያ ከነበረው የቦምብ ፍንዳታ ባሻገር ቡልጋ መግቢያ ተብሎ የሚጠራው አረርቲ ከተማ አቅራቢያም በተለይ ሽንኩር ተራ ተብሎ የሚጠራው አካባቢ እስከ ምሽቱ ሁለት ሰዓት ድረስ የዘለቀ ከፍተኛ ተኩስ ነበር ተብሏል። በዚህ የተኩስ ልውውጥ የደረሰው ዝርዝር የአሃዛዊ መረጃ በጉዳት መጠን አልታወቀም። በተመሳሳይ በዚሁ በዚሁ ቀጠና ምንጃር በቦሎ ጊዮርጊስ ተብሎ በሚጠራ ቦታ በሚገኝ የሚሊሻ ካምፕ ላይ በተፈጸመ ጥቃት እንደዚሁ በሚሊሻ አባላት ላይ እና በመከላከያ አባላት ላይ ጉዳት ደርሷል ተብሏል። በተጨማሪ ሶስት የመከላከያ አንድ የሚሊሻ አባል ከነሙሉ ሙሉ ትጥቃቸው ወደ ፋኖ መቀላቀላቸውንም እንደዚሁ የመረጃ ምንጮች ገልጸዋል። ቁስለኞች ወደ አላርት ሆስፒታል ገብተዋል ነው ያሉት በርካታ የሚሊሻ አባላት ጉዳት ደርሶባቸው። ዘገባዎቹ እንግዲህ የአካባቢው የኢትዮ ፎከስ የመረጃ ምንጮች እና የአማራ ፋኖ በሸዋ ያሰራጯቸው ዘገባዎች ናቸው። በማረጋገጫ እየቀረቡት ከዚህ ባሻገር ከፍተኛ ውጥረት አለ ነው የተባለው ድሬ ተብሎ የሚጠራው ምንጃር ገጠራማ አካባቢ አሁን በዚህ ሰዓት ከፍተኛ ውጥረት አለ። ውርጌቹ አማኑኤል ተብሎ የሚጠራ ትምህርት ቤት አካባቢም ከባድ ውጊያ ተደርጓል። በዚህ ዛሬ በተደረገ ከባድ ውጊያ መከላከያ ከበባ ውስጥ ለማስገባት ውርጌች አማኑኤል ትምህርት ቤት አቅራቢያ የፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ የመከላከያ ሰራዊት አባላት ከፍተኛ ጉዳት አደርሰዋል፣ በአጸፋ ምላሽ ነው የተባለው። በዚህ ውጊያ 11 የመከላከያ አባላት እንደዚሁ ሞትና ቁስለኛ ሲሆኑ በፋኖ በኩል ደግሞ ሶስት ከባድ እና ቀላል የአካል ጉዳት ደርሷል፣ ነው የተባለው። ምንጃር አካባቢ ያለው መረጃ። ወደ ሌላው መረጃችን ስንሄድ ፋኖን እናጠፋለን በሚል ፋኖ እናጠፋለን በሚል በአዳራሽ ውስጥ ህዝቡ ፋኖ እንድናጠፋለት ይፈልጋል ህዝቡ ጀምራችሁ እንዳትተው ፋኖን አጥፉልን የሚል ግፊት እያደረገብን ነው የሚል ንግግር ያደረጉ አንድ የብልጽግና የወረዳ ባለስልጣን ከስብሰባ ሲወጡ በፋኖ ተይዘዋል ተብሏል። ይህ እንግዲህ አስገራሚ ግጥምጥሞች ነው። አሁን ባለስልጣኑ በፋኖ ተይዘው ተወስደዋል። በተያዙ በኋላ እኔ የተናገርኩት እስካሁን የፋኖ ደጋፊ ነኝ የተናገርኩት ከምር አይደለም፣ ምረ ልታደርጉልኝ ይገባል የሚል ጥያቄ እያቀረቡ ነው ተብሏል። ቦታውን እና ማንነቱን በተመለከተ ጉዳዮች እስኪጣሩ ድረስ መረጃው ይቆይ የሚል ነው የመረጃ ምንጮቹ ይላኩት። ወደ ሌሎች መረጃዎች ስናመራ ወደ ወሎ ሰሜን ወሎ መቄት ደብረዘቢጥ ወደ ፍላቂት ከተማ እንቅስቃሴ ላይ በነበረ የመንግስት ኃይሎች ላይ በተሽከርካሪ ላይ በተፈጸመ ጥቃት እንደዚሁ በአንድ መኪና ጉዳት ደርሶበታል። ተጭነው የነበሩ የሚሊሻ አባላትም እዚሁ ሙትና ቁስለኛ ሆነዋል ተብሏል። ድንገተኛ ጥቃት ተፈጸመው አማራ ፋኖ በወሎ ላስታ ሳምኖ ኮር ከፍለ ጦር ስር በሚገኙ ሻለቆች ነው ተብሏል። ከሁለት ቀናት በፊትም በተመሳሳይ ከጋሸና ወደ ፍላጌት እንቅስቃሴ ላይ በነበሩ ተሽከርካሪዎች ላይ በተፈጸመ ጥቃት እንደዚሁ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሰዋል። በርካታ የአድማ ብተን አባላት እንደዚሁ ሞትና ቁስለኛ መሆናቸውን የመረጃ ምንጮች ገልጸዋል። ሌላው ወደ ግሸራቤል የሚወስደን ነው። ሸዋ ግሸራቤል ወደ አንጾኪያ አካባቢ ካራ ለጎማ ተብሎ የሚጠራ አካባቢ የድንገተኛ ጥቃት ተፈጽሞ እንቅስቃሴ ላይ የነበሩ የሚሊሻ አባላት ሞትና ቆስለኛ ሆነዋል። ከነዚህ ሁለቱ ወዲያውኑ ሲሞቱ፣ ሌሎች ደግሞ ቆስለው ወደ ሕክምና ጣቢያ ገብተዋል። ፋኖም ሁለት የነፍስ ወከፍ መሳሪያዎች በእጁ አስገብተዋል ተብሏል። ሌላው እንግዲህ በዚህ ሰዓት የካያስኩላቸው መረጃዎች መካከል ወደ ተወካዮች ምክር ቤት የሚወስደን መረጃ ነው። በተወካዮች ምክር ቤት ዛሬ የህገ መንግስት ቅቡልነት ተግዳሮቶች በኢትዮጵያ የሚል ጥናታዊ ጽሁፍ ቀርቧል። በዚህ ጥናታዊ ጽሁፍ ላይ እንግዲህ ከአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ቤት ጭምር እነ ፕሮፌሰር ባህሩ ዘውዴ የተገኙበት ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ፣ ከሌሎች ተቋማት እንደዚሁ ተሳታፊዎች እና ጥናት አቅራቢዎች እየተገኙበት ነው። በዚህ በተወካዮች ምክር ቤት አፈ ጉባኤ ታገስ ጫፎ የተገኙበት አንድ ጉዳይ ተነስቷል። እንግዲህ ህገ መንግስት ቅቡልነትን በተመለከተ የብልጽግና የአማራ ብልጽግና ተመራጮች ጭምር ያስቆጣ ጉዳይ ነው ተብሏል። እንግዲህ ለወትሮ ብዙም በእንዲህ አይነት ጉዳይ አቋም ሲወስዱ የማይታዩት የብልጽግና የምክር ቤት አባላትም ጭምር በዚህ ጉዳይ ላይ እንደዚሁ ቁጣቸውን አሰምተዋል ተብሏል። ይሄ ጉዳይ ምንድን ነው? የፌዴሬሽን ምክር ቤት ጽህፈት ቤት ኃላፊ ትግሉ መለሰ በጥናቱ ላይ አስተያየት ሰጥ አማራ የሚባል የለም የሚል ንግግር በድጋሚ መናገሩን ተከትሎ ነው። በምክር ቤቱ ውስጥ ከፍተኛ ጉምጉምታ፣ ቁጣም ተነስቶ እየነበረው ይህ የጽህፈት ቤት ኃላፊ ያገኘው ሻገር ጽህፈት ቤት ኃላፊ ነው። አገኘው ሻገር ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ ናቸው። የእሳቸው ጽህፈት ቤት ኃላፊ ነው። እንግዲህ ይሄንን እየተናገረው ሕገ መንግስቱን ቅቡልነት በተመለከተ ሕገ መንግስቱ በቅቡልነት ችግር የገጠመው ለምሳሌ ሕገ መንግስቱ በሚረቅበት ጊዜ አማራ ተወካይ አልነበረውም የሚል አስተያየት ሲመጣና ሲነሳ አማራ የሚባል ብሔር የለም የሚል አስተያየት ሰጥተዋል። በዚህ የተደናገጡት የመንግስት ተጠሪ የፓርላማ የመንግስት ተጠሪን ጨምሮ እነ ታገሰ ጫፎ ጉዳዩን ለማስተባበል ሰውየው መናገር የፈለገው አማራ የሚባል ክልል እንጂ አማራ የሚባል ብሔር የለም ለማለት አይደለም፣ ለማለት የፈለገው አማራ የሚባል ክልል የለም ለማለት ነው በዛው ወቅት የሚል ማስተባበያ ለመስጠት ሞክረዋል። ከፍተኛ ጫጫታም ነበር ተብሏል። እንግዲህ አማራ የሚባል ብሔር የለም የሚለው ጉዳይ ግን በትክክል የተነገረው የሕገ መንግስት ማዋቀርና ማርቀቅ ስራ ሲሰራ አማራ ተወካይ አልነበሩም የሚለውን ጉዳይ በተመለከተ አማራ የሚባል ብሔር የለም የሚለው ይህ ጉዳይ እንግዲህ በኢትዮጵያ ፖለቲካ ውስጥ ብዙ መነጋገር የሆነ ከነ ፕሮፌሰር መስፍን ወልደ ማርያም ነፍሳቸውን ይማርና ከዛ ጊዜ ጀምሮ በተለያየ ጊዜ ሲባል የነበረ የአማራን ውክልና ለማጥፋት ይህን በተደጋጋሚ የመልሱት ነው። አቶ ትግሉ መለሰ የደቡብ ተወላጅ መሆናቸውና የፌዴሬሽን ጽህፈት ቤት ኃላፊ መሆናቸው ነው ለማወቅ የተቻለው። እንግዲህ ከአሁን በፊት የምክር ቤት ላይ የሚቀርቡ ጉዳዮች በቀጥታ በላይቭ ለህዝብ እንዲተላለፉ የተወሰነ ቢሆንም ባለፈው የመከላከያው ከፍተኛ ኃላፊ በምክር ቤት ሪፖርት ካቀረቡና ጉዳዩ በቀጥታ ከሄደ በኋላ ታገሰ ጫፎ ላይ መተላለፍ እንዲቆም እና የተመረጡ ሀሳቦች ብቻ እየተቆረጡ ለህዝብ የሚሆኑ ለህዝብ የሚሆኑ እንዲተላለፉ የሚል የሚዲያ ክልከላ ማድረጋቸውንም ነው ለማወቅ እየተቻለው። እንግዲህ አማራ የለም የሚለው ጉዳይ ግን ብዙዎቹን አነጋግሯል። አማራ ግን አለ፣ ለህልውናው እየታገለ ነው። ይሄው እንግዲህ እኔ ያለሁ የሚል አማራ በየቦታው አለ። በዛው ውስጥ እንኳን ያሉት የአዴፓ ተመራጮች ሳይቀሩ በጉዳዩ ላይ ተቃውሞ አቅርበዋል። ለዚህ ሰዓት ያዝኳቸው አጫጭር መረጃዎች እነዚህን መስሎ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ።